እንደ ጊዜ በጣም ስትታገሱና ዝም ስትሉም ፈሪ ያስብላችኋል እና እኔ ቤተሰብ እኔ ላይ ምንም እንድታዝኑ አልፈልግም። በቻልኩት አቅም ነገር ሰላም እንዲሆን በጣም ጥር ያለሁኝ እኔ የእኔ ፍላጎት ብቻ ሳይሆን የብዙ ሰውን ፍላጎት ስለነበረ ኢቭን ለመታረቅ ሁላ ብዙ መንገዶች ሄጄ ነበረ ያ ነገር ግን ሊሆን አልቻለም። እና ሁሉንም ነገር ከዚህ በኋላ በራሴ መንገድ አስኬዳለሁ ሁሉ ነገር ከናንተ ጋር በመነጋገር እያደረኩኝ ነበር አይደለ። ከዚህ በኋላ ደግሞ የኔን ደግሞ መንገድ አብረን የምናየው ይሆናል ማለት ነው። ምን ልትሰራ መጣ? እዚህ ግቢ እንዳትመጣ። አሁን ውስጥ ለምን መጣ? እንደዛ ብለም እንኳን ልጄን ይዤ ልሄድ ነው። ለምን መጣ? ስለ ልጄን ይዤ ልሄድ ነው የመጣሁት። አሁን በሁለት ቀን በሶስት ቀን መጥቼ ከልጄ ጋር ታይም ማሳለፍ የሚሄድ ፈልጋለሁ፣ ይገባል። ያንን ደግሞ አይሆንም ነው እያለች ያለችው። ለዛ ነው እኔ የወስደዋለሁ ያልኳት፣ እንጂ መጀመር ስላለበት እንዲከፍል የሚጠበቅበትን ገንዘብ በፍርድ ቤት በየወሩ ተቆራጭ እንዲያደርግ እናት ትጠይቃለች። አባትም በተመሳሳይ ሁኔታ ይህ የቀለም ገንዘብ ወይ ተገቢ ነው ወይም ተገቢ አይደለም የሚልበትን ክርክር ያቀርባል። ብዙ ጊዜ ከልምድ እንደ ትናንትና ሩታ ቻናል ላይ የተለቀቀው ነገር እጅግ እጅግ አስገርሞኛል፣ የእውነቴን ነው ማለት ነገሮች፣ አሁን ተስተካከሉላቸው አብርሃም ትክክለኛ ውሳኔ ወሰነ በተባለበት ሰዓት እንግዲህ ሩታ አሁንም ንዴቷ አልበረድላትም፣ ጊዜ እንደምትፈልግና ጭራሽ ከዛም አልፎ እንግዲህ ልጁንም እስከመከልከል የደረሰችበትን ነገር ተመልክተናልና። የትናንትናው ቪዲዮ በጣም ብዙዎቹን አስቆጥቷል። በተለይ ደግሞ ሩታ ላይ በጣም ብዙዎች አዝነዋል። እና እና እውነት ለመናገር ሩታውን ያለችው እናት አባቷ ቤት ነው። ሶ ደግሞ ሪስፔክት እና አሁን ደግሞ ቢያንስ ከአራስ ቤት እስከምትወጣ ድረስ የእሷን ስሜት በቃል አይደለ ያሳለፈችውን በተለይ እዚህ ግቢ ሲፈጠር የነበረውን ነገር አይታችኋል። ስለዚህ አብርሃም አሁን ስሜታዊ ሆኗል ብዬ ነው የማስበው። እኔ አብርሃም እዚህ ላይ ስሜታዊ የሆነበትን ምክንያት እኔ እነግራችኋለሁ ሶ እናት አባቷ ቤነች ጊዜ አለው። ይሄ ልጅ ዞረም ግራም ነፈጸቀ ልጁ ነው ስለዚህ የሚያገኝበት ብዙ አድቫንቴጅ አለው እና በጣም ስሜታዊ ይሆናል። ስሜታዊ የሆነበትን መንገድ አይታችኋል። እስኪ ዝም ብለን ሸረፍ አድርገን አይተን እንመልከት። እና ከዛ በኋላም ደግሞ በአብርሻ አባት የወሰኑት ውሳኔ ያለ እሱንም ደግሞ ለእናንተ የደረሰ የመረጃ ስላለ እሱን አቀርብላችኋለሁ። ግን አብርሃም ትክክለኛ ነገር አላደረገም ያልኩት ከሩታ ጋርም ውስጥ የገባበትን መንገድ አስረዳችኋለሁ። ሩታ ልጁን የመከልከል መብት የላትም። ነገር ግን የመጣበት ነገር አግሬሲቭ ነው። ኦልሬዲ አሁን እልህ ነው ያለበት እሱ ይመስለኛል። ልጁን ብቻ ሳይሆን ሩታን እናጣቱ አሁን ላይ እያንገበገበው ነው ያለው እና አግሬሲቭ ሆኗል። ስሜታዊ ሆኗል። ጓደኞቹ ሲናገሩ የነበሩት ነገር በጣም ተመችቶኛል። እውነት ለመናገር ትክክለኛ ነገር ነው ሲናገር የነበሩት። ቀንጨብ አድርጌ ያለውን ጉዳይ መጀመሪያ ላይ ስንጥሯን እንመልከታት መጀመሪያ ሩታም ስሜታዊ ልትሆንበት የቻለችው ይህ ዝኛው ስሙት ሩታ ይሉ እሱ ብዙ ጥፋቶች፣ ብዙ ክፍተቶች ሊኖሩበት ይችላሉ። ነገር ግን ልጁን የማየት ጉጉትና ፈላጎት ሊኖረው ይችላሉ። ነገር ግን እኮ እንደዛ እንዲሆነ ያደረኩበት ምክንያት መጥቶ የሚናገረው ነገር፣ የሚያደርገው ነገር፣ የሚሆነው የሚተገብረው ተግባሩ በቃ ምንም ከስነስርዓት ያፈነገጠ ስለሆነ ነው። እዚህ ግቢ እንዳደረሰው ምንም ነገር ስለማይሰማኝ መምጣት የለበትም የለበትም፣ በቃ። በቃ ጥፋቱም እንደ ጥፋት ክፍተቱም እንደ ክፍተት አይተሽ ቢያንስ ልጁን ቢያንስ አይቶ የሚሄድበት መንገድ ብትፈጥር የለ ጥሩ ነው ምክንያቱም ናፍቆት አለ የልጅ ጉጉት አለ በዚህ ልክ በዚህ ልክ ማ መሆን የለበሽም እንዴ ይናፍቀዋል እኮ ገብቶሻል አይደለ ሲጨነቅ መሲል እለት ነበር አብርሃም በጣም ስሜት ይሆናል እንዳያችሁት እንግዲህ እዚህ ላይ በጣም ስሜት ይሆናል አግሬሲቭ ሆኗል እና ሩታም በዚህ ደረጃ እሱ ላይ ክፋት ውስጥ እንትን ማግባት የለባትም እንዲያውም ኢቨን እኮ ካያችሁ የወለደች አካባቢ እኮ አብርሃም በጣም ብዙ ፎልቶችን ከሄርሜላ ጋር ሰርቷል። ካያችሁ ከወለደች በኋላ እኮ ብዙ ፎልቶችን ሰርቷል። ግን አሁን ግን ከሄርሜላ ያለው ጋር ያለውን ነገር እኮ ገጥቷል። ስለዚህ አንሷ የወሰነችው ውሳኔ ቢሆንም ሩታ የተናገረችው ነገር ሰምታችኋል። ቀንጨብ አድርጌም አሰማችኋለሁ። የተናገረችበትና የወሰነችበት ውሳኔ ትክክል ቢሆንም ህጉ ምን ይላል የሚለውን ነገር እሷም አልተረዳችሁም። እና ህጉ እስኪ ምን ይላል ይህን ነገር እስኪ እንዴት እንዴት ነው ሩት የተገነዘበችው፣ ስሜታዊነቱን ባሻገር ማለት ነው። ሶ ቤተሰብ ጋር ከመጣሽ ግንኙነት ማድረግ ያለባት መነጋገር ያለባት ያለበትም አብርሃም ከቤተሰብ ጋር ነው። በቃ እሷ እስከሚበርድላት ድረስ ልጁን እያየ መሄድ ይችላል። ስለዚህ መውሰድ የሚባለው ነገር ላይ ህጉ ራሱ ልጅ ልዛውም አራስ ልጅ ወስዶ ምን ሊያደርገው ነው ከእናቱ ጋር መሆን ስላለበት። ኦልሬዲ አሁን አብርሃም ያሰበው ነገር እናንተ ያልተረዳችሁት ልጁን ሰወስድባት እሷ ወደ እኔ ትመጣለች የሚል ህሳቤ ስላለው ነው። በክፋት አትዩት። ልጁን ሰወስድባት እሷ ወደ እኔ ትመጣለች የሚል ህሳቤ ስላለው ነው ብዬ ነው የማሰበው። ግን ልጁን ካሰበ ግን ቤተሰቡ ራሱ ሳፖርት እንደሚያደርጉት ልጁን እንደማይከለክሉት እንዲይ እንደሚያደርጉት እርግጠኛ ነኝ እኔ። ቤተሰቡም እዚህ ቤት ውስጥ የሉም እን ይህን ያህል እስከሚፈጠር ድረስ መሆን የለበትም። ሶ እሷንም አሁን በዚህ ሁኔታ ውስጥ ባለችበት ሰዓት በዚህ ደረጃ እንትን ማድረግ አልነበረበትም ብዬ ነው የማስበው ማለት ነው። ኒያው ግን ህጉ ምን ይላል የሚለውን ነገር አጠቃላይ በትዳር ላይ ልጆች አስተዳደግ ላይ ህጉ ምን ይላል የሚለውን ነገር እናንተ መረዳት ስላለባችሁ እሱን አሰማችኋለሁ። ከዛ በኋላም ደግሞ ጋሽዬ አንድ ከባድ ውሳኔ ወሰኗል። የወሰኑትንም ውሳኔ ደግሞ ለእናንተ ምነግራችሁ ይሆናል ማለት ነው። ህጉ ምን ይላል እስኪ፣ በልጅ አስተዳደግ ላይ ብዙዎቻችሁን ኮሜንት ስላነሳችሁ ነው። ስለዚህ እንደው ስነ ልቦናዩን እንተው እና በቃ ህፃን ልጅ ስለሆነ እናቱ ጋር መሆን አለበት የሚለውን ነገር እንተው እና በስነ ስርዓት ወደ ህግን ቢኬድ ምንድን ነው ውሳኔ የሚሰጥበት የሚለውን ነገር እናንተም ስሙት። መጠን አወሳሰን ነው ሚስት ወይም እናት ለልጆቿ የትምህርት ወጪ የመኖሪያ የጤና እንደዚሁም ደግሞ የምግብ የሚሆን አባት የቀለብ የመክፈል ግዴታ ስላለበት እንዲከፍል የሚጠበቅበትን ገንዘብ በፍርድ ቤት በየወሩ ተቆራጭ እንዲያደርግ እናት ትጠይቃለች። አባትም በተመሳሳይ ሁኔታ ይህ የቀለብ ገንዘብ ወይ ተገቢ ነው ወይም ተገቢ አይደለም የሚልበትን ክርክር ያቀርባል። ብዙ ጊዜ ከልምድ እንደምናየው ባልና ሚስት በፍቺ ጋብቻቸው በሚፈርስበት ወቅት በሚፋቱበት ወቅት መኳረፍ ውስጥ እልህ ውስጥ ጭቅጭቅ ውስጥ ስለሚገቡ በቀለብ የገንዘብ መጠን ላይ መስማማት ላይ አይደርሱም። ብዙ ጊዜ አልፎ አልፎ ካልሆነ በስተቀር ዘጠና አምስት ፐርሰንት ማለት ይቻላል ብዙ ጊዜ በጭቅጭቅ ነው በፍርድ ቤት ውሳኔ የሚቋጨው። ይህም ከምን የመጣ ነው? ሁለቱ እልህ ስለሚጋቡና አባት ወይም ባል ሚስት የጠየቀችውን የቀለብ ገንዘብ ቀጥታ እሷ እንዳቀረበችው በፍርድ ቤት ከተወሰነ እንደ ሽንፈት እንደ ክርክር ሽንፈት ስለሚቆጥረው እንደዚሁም ተጨማሪ ለመጋባቶች ስለሚገባና ለልጆቹ የሚወሰነውን ገንዘብ እሷም አብራ እየኖረችበት አብራ እየተጠቀመችበት ተመችቷት አይኖርም በሚል እሳቤ በመሆኑ ሚስትም በተመሳሳይ መልኩ የጠየቁትን ገንዘብ አስወሰንኩበት የሚል ሜንታሊቲ ወይም ማስተሳሰብ ይኖራታል በሚል ልህ በመጋባት ክርክሮች በፍርድ ቤት የሚቋጩበት ሁኔታ ይፈጠራል። በመሆኑም ፍርድ ቤቶች የቀለብ ገንዘብን አንድ አባት ለልጆቹ ለወለዳቸው ልጆች እንዲከፍል ምንም መሰረት አድርገው ይወስናሉ የሚለውን እነግራችኋለሁ። በመጀመሪያ የፕሮግራም የተከታታዮች እንድታውቁት የምፈልገው ነገር የቀለብ ገንዘብን በተመለከተ በቤተሰብ ሕጉም ሆነ በሌሎች ሕጎች ለአንድ ልጅ ይህንን ሀል ብር አባት መክፈል አለበት የተባለ በቁርጥ የተቀመጠ የተወሰነ ወጥ የሆነ የገንዘብ መጠን እንደሌለ ልብ ልትሉ ይገባል። ብዙ የፕሮግራሜ ተከታታዮች በሚያቀርቡ ላይ ጥያቄ በተለያየ ፕላትፎርም ይሄን እንደሚመስላቸው የፕሮግራሜ ተከታታዮች ስላሉ ነው። በባልና ሚስት መካከል የነበረ ጋብቻ ሲፈርስ በጋብቻ ውስጥ ለተፈሩት ልጆች አባት ይሄንን ሀል ብር ይክፈል የሚል በቁርጥ የተቀመጠ አማውንት ወይም መጠን የሌለ መሆኑ ልብ ሊባል ይገባል። ታዲያ ፍርድ ቤቶች ወጥ የሆነ ገንዘብ ከሌለ አንድ አባት በጋብቻ ለውልዳቸው ልጆች ቀለብ እንዲቆርጥ የሚወሰንበት ምንም መሰረት አድርጎ ነው የሚለው ማየት አስፈላጊ የሚደግፈውም ሕግ ሳይድ የሚይዘውም በእናት በኩል ነው የሚሆነው ማለት ነው። ሰው ስለዚህ ልጅ ከአምስት ዓመት በኋላ እስከሚሆነው ድረስ በልጅ በኩል ከእናት ጋር መቆየት ትክክለኛ እርምጃ ነው ብዬ ነው የማስበው። ግን አሁን ነገሮች እንደዚህ ከገረገቡ አይቀር ሩታም ወደኋላ ሄደሽ ነገሮችን በተረጋጋ ሁኔታ ብታስቢበትና መፍትሄ ብትፈልጊበት እላለሁ። አለበለዚያ ግን እኔ አሁን እንደሰማሁት ከሆነ ደግሞ ወደ እንትን ሊያመራ ነው እየተባለ ነው እና ጋሽዬ ልጁን ከነሱ ከእነሱ መንጠቅ በቃ አላደለ፣ በእነሱ አግባብ አደሉም። በቃ አሁን ያሉበት ስሜታዊነት ልጁን ስለሚጎዳ ጋሽዬ ልጁን በቤተሰብ እነሱ ሊንከባከቡና እንትን ሊጠብቁ እንዳሰቡ ነው እየሰሙ ያለሁት እና መሆን ያለበትም እርምጃ ይሄ ነው፣ በቃ ትክክለኛ እርምጃ ይሄ ነው። በቃ እነሱ አሁን ላይ አደለም ትዳራቸውን፣ አደለም ከፍ ከዛ ማለፍ ብሎ ልጅ የማሳደግ ምንትን ውስጥ ልጅ ማሳደግ አቅም ውስጥ ቀርቶ እነሱ አሁን ያሉበት ሁኔታ ማለት ነው። እውነት አብሮ ለመኖር እንኳን ትዳራቸውን ለመምራት እንኳን ያሉበት አቅም አይደለም። በጣም ገና መብሰል ይቀራቸዋል። በቃ ያልተረዳሁት ነገር መብሰል ይቀራቸዋል። በቃ በእንደዚህ አይነት መልኩ ልጅ እንዴት ነው የሚያሳድጉት? እንዴት ነው ወደፊት ኃላፊነት የሚጣለንበት? አሁን እኮ እልህ ውስጥ ነው እየገቡ ያሉት። አብርሃምም እልህ ውስጥ ገብቷል፣ ሩታም በዛው ልክ እልህ ውስጥ ገብቷል። ስለዚህ በሁለቱ መሀል ያለው ግብግብና ጠብ ይበልጥ ለልጁ ጉዳት ነው የሚያደርሰው ብዬ ነው የማስበው እና ቤተሰቡ ልጁ ከሩታም ከአብርሃምም ልጁን ነጥቀው እነሱ ሰፖርት ማድረግ አለባቸው። ያው ሩታ ማጥባት ካለበት ታጠባለች። ከዛ በኋላ ግን ያለው ነገር ልጁ እዚህ እሹ ላይ መነሻት የለበትም። ነገ ሲያየው ምን ይላል? ነገ ይሄ ልጅ እናት አባቴ እንደዚህ ነበሩ ወይ ብሎ ሲያየውና ሲመለከተው ምን ይላል? እና እጅግ አደገኛ ነው። ከህግም አንፃር እ አይቼ ያመጣውላችሁ ነገሩን ተረድተው በሰከነ መልኩ እንዲመለከቱ ነው። በተለይ አብርሃም እሷ እስከምትረጋጋ ጊዜ ወስዳ እስከምታስብበት። አይ አሁን ልብ ገዝቷል አሁን ልቡ ተመልሷል አሁን ለልጁና ለቤተሰቡ ነው የሚያስብበት ደረጃ እስከምደርስ ድረስ ባለህ ነገር ሰፖርት ትውት ሆነህ እየቀረብክ ለቤተሰቧ መልካም ነገር እያደረግክ ብትቆይ ቤተሰቡ ሻ ያረጋታል ከዛ በኋላ አንተ ማድረግ ትችላለች ብዬ ነው ማስበው እና ጊዜ መስጠት አለብህ ነው ብዬ በጣም ስሜታዊ መሆን አለብህ አሁን ልጅ ወሰደ እሺ ከዛ በኋላ ምን ሊያደርገው ነው ይበልጥ እኮ ለልጁ የሚያስብ እንዲሁም አባት ልጁ ከእናቱ ጋር እንዲቆይ ያለውን ነገር ማድረግ ነው ያለበት፣ አደለ ከሱ የሚቀረውን ነገር እንጂ በዚህ ደረጃ አግሬሲቭ ሆኖ ልጁን ካልሰጠሽኝ በዚህ ገባለሁ በዚህ ይወጣለሁ ምናምን እያለ ከእሷ ጋር እልህ መገባት እጅግ አደገኛ ነው። እጅግ አደገኛ ነው አብርሃም የወሰነው ውሳኔው እና አሁንም ገና ይቀራቸዋል ብዬ ነው፣ መብሰል ይቀራቸዋል። እና ጋሽዬ ቢችሉ እንደታሰበውም እንግዲህ ልጁን ከሁለቱ መንጠቅ ያስፈልጋል ብዬ ነው የማስበው፣ ከእናትየው ሙሉ ለሙሉ መንጠቅ ሳይሆን እንድትንከባከብ እያደረጉ በነሱ ክትትል ስር እንድትቆይ ማድረጉ ወሳኝ ነው ብዬ ነው የማስበው። እና በጣም በጣም በተለይ ደግሞ በሩታ ቤተሰብ በኩል ይህን ነገር ትልቅ መስራት አለባቸው ብዬ አስባለሁ። እና ብዙ ጊዜ ለትደር መፍረስ ትደር ሲፈርስ ልጆች ይጎዳሉ። ልጆች ሲጎዱ ደግሞ ነገ ያለው ማህበረሰብ ነገ የምናፈራው አዲስ ህብረተሰብና አገር ተረካቢው ትውልድ ደግሞ ይከሽፋል። በብዙ ነገር ቤተሰብ እያጠፋን ነው የምንሄደው። ስለዚህ ነገ ይህ ልጅ ፐርሰናሊቲውን ሲገነባ በራሱ አስተሳሰብ ላይ ሲቆይ፣ በእንደዚህ አይነት መልኩ ቤተሰቡን ማስታወስ የለበትም እና እናንተም ገና ወጣቶች ስለሆናችሁ ያላችሁን ነገር በመነጋገርና በተለይ አብርሃም አሁን ላይ እሷ ጊዜ ያስፈልጋታል ብለህ በደንብ ሰፖርት እያደረገ ብትቆይና ብትረዳት መልካም ነው ብዬ ነው ማስበው። አለበለዚያ ግን እንደዚህ ሁኔታዎች በቀጠሉ ቁጥር እራሳችሁን እየጎዳችሁ ልጁንም እየጎዳችሁ ነው የምትቀጥሉት ብዬ አስባለሁ። እና ያለኝ ምልከታና ያለኝ ህሳቤ ሄ ነው። ይህን እንድታደርሷቸው ፈልጋለሁ። ህጉ ምን ይላል የሚለውንም ነገር ደግሞ ለእናንተ ተመልክቼ አድርሼላችሁ ነበር። ሱራዛ አበሻ ነበርኩኝ። ቻናሌ ሰብስክራይብ እያደረጋችሁ አዳዲስ ሀሳቦች እንድታመጡልኝ ይላለው። በኤርሜላ ጉዳይ ያለውን ነገር አለሳለስኩት እንጂ አሁንም አልተውኩትም። ከጀርባ የሚመጡ ነገሮች በጣም ቪዲዮ እንዳልሰራና እንድቆይ እያደረገኝ ስለሆነ ነው። ስለዚህ ኤርሜላ